ጭራሽ አበጣብጧቸው ሄደ። ያም መጣ ጭራሽ ሰላም ሰላም ነው፣ ዘር አለውልሽ እናት እንዴነሽ? እቺ ልጅ ምን አረገች እቺ ልጅ ከነ ስማቸው ማርካት በዝም ልክ እንዳፋቸው ነው የስማቸውን ጽሁፍ አይነበብም። ብሩኬ የሚል ፕሮፋይል ስሙ የብሩኬን ስም ነው የያዘችው? አንዴ ገብተዋል። የስድቡ ልክ እንደዛች ማን ነው እንደምትባለው ነው ስድባቸው። የወረደ የቆሸሸ የዘቀጠ ስድብ ነው ይሳደባላስ። የሆነ ደግሞ ወንድ ገብቶ ነበረ ወንድ ይገባል እንደዚህ ቤት እያሉ ገባ ወንዱም ልጅ ሊናገር ቢል የሴት አፍጠጨጨጨጭ አሉ በዝም አለ ሲያስገቡኝ የብልግና ናቸው ሰላም እያልኳቸው ምንድነው ደግሞ አያች የምትለው ምን ይች መጣች ደግሞ እዚህ የንቀታቸው ንቀት አማርኛ በትክክል ሳያወሩ የንቀታቸው ንቀት ተይው በጣም ነው የሚደብረው ንቀታቸው ምንም አሰባለ እና ዩዘር ሎግ ስልክ እንትን ብሎ ነው። እሺ እንዴት እንደሆነ እንደባላቅም አርሶላችሁ እነዛ ሰፈሮች አሮጊትስ ብለን እቺ ልጅ ምን ታርግ? ቆይ ዛሬ ክፉ ቃል ተናግራለች። መጋጠም የሚችሉ ከሆነ ማለት ነው። ኦሮቆ ኦሮቆ እንዳሮጊት በቪዲዮ ወጣ ትጋጠም ካለች ይኸው ስሟን እየነገረችሽ፣ እየነገረች እኮ ነው ብሌ ነው አንደኛው እህ? ዩዘር ስሟን እየተናገረችልሽ ነው እኮ። ነገር ማርታ ትባላለች። ብሩክ የሚል ነው ስሙ፣ ብሩክ ይላል።

ምን አገባቸው? የጠየቀችው እኮ ብሩኬን ነው። አይመለከታቸውም። ምን አገባቸው? ይሄ ይሄ ነው። ይሄ የጨል የውሻ ድብሎ የሚደጎል የመሰለ ድብሎ ፊት እሱ ነው ነው የቆሰለ ነገር ምን ነው እግዚአብሔር እሱ መቶ ነው የለከፈው እኮ ያም ደግሞ ተከትሎ ገባ። ተደዋውለው ነው የመጡት እንጂ እንትና ደግሞ እኔ ድራማ ነው እንጂ እውነት፣ ይህ ልጁ ከምን ተደውሎለት ተደውሎለት የመጣው እንጂ ለማበጣበጥ ለጤና አይደለም። ምን አገባቸው? አይመለከታቸውም። አይመለከታቸውም። ይመለከታቸዋሉ? አይመለከታቸውም ቸው በጣም ነው የሚያስጠሉት። እሺ ከቤታቸው አስገብተውኝ ነበረ ገብቼ አንዴ እንደ ንብ ንብ ታውቂያለሽ፣ እንደት እንደሚሰፍር ዛፍ ላይ እንደዛ ነው የሰፈሩብኝ። እኔም ግን አልተሸነፉም፣ የፈለኩትን ተፍቼ ነው የወጣሁት። ለስልክ አዲስ የሆኑ ለኢንተርኔት አዲስ የሆኑ ለአረብ ሀገር አዲስ ለሩዝ አዲስ የሆኑ እነዚህ እኔ ግራ የገባኝ ለሀይሚም ተልኮላታል ልዩ በር እንደተከፈለው ይላሉ፣ ለብሩኬም ተነግሮታል ይላሉ። ብሩክና ሀይሚም ለምንድን ነው በጭንቅላታቸው አይነቁት? ይነቃሉ። አይመለከታቸውም። እነዚህ ሃይሚ የሚሰድቧት መለከታቸውም አርቶ ይቀመጡ ፈልጉ ይጣመሩ፣ ሲፈልጉ ይለያዩ፣ ሲፈልጉ አይለያዩ። ምን አገባቸው? በሰኞ ይገብተው የሚያቦኩት ብሩኬን አይወክሉ። እግዚአብሔር መጨረሻ ላይ ቁጭ ብላ ማልቀስ ጀመረች። እግዚአብሔር

እኔ እቺ ብሩኬም እንዴት ነው የምትረጅኝ? እንዴት ነው የምታምኘኝ? እያለ ነው። እረበትላሴ ማን ነው የሚላቸው? ምን አገባቸው? ሰው ገብቶ የሚፈተፍተው ሁለቱ በቃ ተነጋግሮ ይፈታሉ። ኧረ ከእነሱ ጋር ደግሞ የአረብ ሀገር ቤተሰብ እየመጠራት የራሱ መቆሸሼ ነው በእነሱ ቆሻሻ። እሷ ትናንትና እኔ ነገሩን ሁሉ ትቻለሁ፣ እረስቻለሁ ብላለች።

አረ፣ ሰላም ይሁን። ሌላ ምንም ነገር አልፈልግም። እግዚአብሔር ይመስገን። እዚህ ጋ ስሚ፣ ሰላም ብዬ አለሁላችሁ ነው። እናንተ ራሳችሁ እኛ ቤታችን ተዘገተ። እኛ ቤታችን ዘግተናል።

ብሌን ሰላም አለው ተብለሻል። ምንም ምንም ነገር የለም። ስራ እኮ ስራ መሆኑን እኮ እናውቃለን። ግን ይሄን ያህል ክልል ልጅቷ አሁን የዛሬው ቃል ምን ወጣት ምን እግዚአብሔር ምንም አልተናገረች። ምን መብራነ ብትናገረሽ ነው? አንቺ ከወደድሽኝ እኔ ጓደኛ እንኳን ፍቅረኛ፣ ለወደፊት ትዳሬ የልጅ አባት የምትዩ ቀርቶ አንቺ እኔን ጓደኛ ብለሽ ካመንሽኝ ከተማመን የምፈልገውን ነገር ከአንቺ ግዴታ ታስረጅኛለሽ። ግዴታሽ ነው ማስረዳት እኔ ከፈለኩ

እሺ ተዋቸው እነሱን፣ ንቃችሁ መቶ አትችሉም። እንደ እነሱን እነሱ ከተከታተላችሁ እኮ ታብዳላችሁ ንቃችሁ። ትናንት ሲያመሰግኗት ነበር። በቃ ተዋቸው እነሱን እያልኩ፣ ይሄ ሁለቱ ጉዳይ ነው። በቃ እንደ ምንድን ጭቃ